ማሳሪያ በኮሜንት መቶ እሷን መሳደብ፣ እነሱን ይሄ ነገር ሊጥላቸው አይችልም። ምክንያቱም የጀመሩበት አላማ አላቸው። እናንተ የጋራ ኦዲየንሶች፣ እህቶቼ፣ ወንድሞቼ፣ በጣም የምወዳችሁ ማለት ነው። እናንተ ይሄ ነገር ለምን ተባለ ብላችሁ የፈለጉትን ነገር ይበሉ። መሸም ጊዜ መሸም ጊዜ ወደኋላ ያኔ ወደኋላ ትመለሳላችሁ። ያልኩ እንዳትከፉ። ምን ማንም ምንም ማለት ይችላል። እንኳን ለሚ እነሱ ላይ ከፍተው ነፋስ ለሚወስደው ቃል ቀርቶ ኮሜንት ነገ ሌላ ቪዲዮ ሲመጣበት ተጭኖ ወደታች እንደሚቀረው ቀርቶ ፊት ለፊት የመጣውን ነገር ተጋፍጠው ማለፍ የሚችሉ ልጆች ናቸው። ለዚህ ነገር ደግሞ እናንተ በርቱ፣ ጠንክሩ። እሷም ደግሞ የፈለገችውን ነገር እስከምናይ ድረስ ሚዛናዊ ሁኑ፣ ከቻላችሁ ተማሩበት፣ እውነት። ምክንያቱም የሴት ልጅ ጥንካሬ አስተምራችኋለች ሴት ልጅ ለአላማዋና ያኔ ማንም ቢመጣ አንገቷን ቁልቁል መስበር እንደሌለባት እሷ አስተምራችኋል መማር ከፈለጋችሁ ማለት ነው። ግን መማር ካልፈለጋችሁ ደግሞ የፈለገ አስተያየት ይስጣት፣ የፈለገ ዩቱብ ስራ፣ የተፈለገ ቲክታክ ስራ፣ ምንም አያደርጋትም። የእሷ ልብስ ሄዶ ያንን ያሰራችሁን የጥፍር ቀለም አንዱን ማስለቀቅ ይችላል። አይቻልም፣ አይቻልም። ማንንም ቢሆን፣ ማንንም ቢሆን፣ ማንንም መንካት አይቻልም። ምክንያቱም የሚያወሩት በስልካቸው ነው። የሚቀረው ስልካቸው ላይ ነው። የፖስቱት ፖስት 24 ሰዓት ስቶሪ ቢፖስቱ 24 ሰዓት ተቀምጦ ይጠፋል። ቪዲዮቸው ደግሞ እነሱን ቪዲዮ ሲስጡበት ቁልቁል ነው የሚቀረው። ግን ለነሱ ለነገም ጥያቄ ነው፣ ለፈጣሪም ለሁሉም ነገር እነሱ ይጠየቁበታል። በሰራ ነው ስራ፣ ደግሞ ማንም ሳይጠየቅ የሚቀር ሰው የለም ማለፍ አይቻልም። ከፈለጋችሁ ከሱም ሳይድ ከእሷም ሳይድ ሁናችሁ መማር የምትፈልጉትን ነገር ተማሩ። የሰው ልጅ የሚፈልገውን ነገር እስከሚያገኝ ድረስ ማንም ነገር እዚች አገር ላይ ሆነን ምን ከፍላትን መስዋዕት ሁላችንም እናውቃለን። እሷ ደግሞ አገሯ ላይ ሆና አላማዋን ምንም ቦታ ላይ ማድረስ እንዳለባት ቆማ እየተከራከረች መስራት ያለባትን እየሰራች ሳትሰበር እያሳየቻችሁ ነው። ካስቀየምኳችሁ ይቅርታ፣ ሁላችሁንም ይቅርታ ጠይቃችኋለሁ። ነው አይ በማለቱ እና መሰግናለን ጥሩ ምክር ነው። ሁሉም ተማሩና ፍይሳሙ ተያቾ ምንም እና እናመሰግናለን። እናት ቲንኪ ው ትክክል ነሽ ቲንኪ ውዴ በጣም ነው እናመሰግናለን። እናንተ ያልሰማችሁ ሰው ነው ይገባችሁ ሃይሜን ብላችኋል ለሰው ሰው ልጅ ሀኝን ትልቃላችሁ ብዙ ምርጥ ምርጥ አላችሁ። ምከሩነ መምከር ትችላላችሁ። ስድብ ምናምን ሳይሆን መምከር ብላችኋል። ግን ይሄ ገፍቶ ቪዲዮ መጨረሻ ሳይጨርሱ አንቺ እንዲህ አንቺ አስመሳይ፣ አንቺ እንዲህ አንቺ እንዲህ። ለመድኃኒዓለም እጃችሁ ይስጣችሁ።

ሰላም ተብዬ እንዴት ነሽ? ሀ ስልሳ ሁለት ሰው አለ እዚህ አሁን፣ ምከሩ ብላለች። ከቻላችሁ ምከሩን፣ ከቻላችሁ ደግሞ በቃ ዝም ማለት መሳደ እኛ